ጥቅምት ይህ ወር የፒንክ ሪባን ወር ተብሎ እንደሚታወስ ስንቶቻችን እናውቃለን? አንድ እውነታ ልንገራችሁ። የጡት ካንሰር በዓለም ላይ በሴቶች ላይ ከየትኛውም ካንሰር በበለጠ በስፋት ይከሰታል። በጊዜ ካልተገኘም የህይወት ፍጻሜ ሊሆን ይችላል። ነገር ግን የመከላከያ ቁልፉ በእጃችን ነው። ጥቅምት ወር የጡት ካንሰርን ለመዋጋት ተስፋ የምንሰጥበት ወር ነው በመሆኑም ቀድሞ ማወቅ ቀድሞ ማዳን ነው። ቀጥሎ ባሉት ስልሳ ሰከንዶች ውስጥ ስለዚህ በሽታ መዘንጋት የሌለብንን ነገሮች አብረን እናያለን። ለመሆኑ በሽታው የሚያጠቃው ማንን ይሆን? ምንም እንኳን የጡት ካንሰር ማንም ሰው ላይ ሊከሰት ቢችልም በተለይም ከአምሳ ዓመት በላይ የሆኑ ሴቶች ከፍተኛ ተጋላጅነት አላቸው። በተጨማሪም እንደ ቢያርሴዋን እና ቢያርሴቱ ባሉ ጅኖች ውስጥ የተገኙ ለውጦች የጡት ካንሰር በቅርብ ቤተሰብ ውስጥ መኖር እና የመጀመሪያ የወር አበባ በለጋ እድሜ መጀመር ወይም ዘግይቶ ማረጥ ለአደጋው የሚያጋልጡ ዋና ዋና ምክንያቶች ናቸው። የጡት ካንሰር ዋና ዋና ምልክቶች። የጡት ካንሰርን ለመለየት እነዚህ ምልክቶች በጭራሽ ችላ ማለት የለብንም። አብዛኛው የካንሰር እብጠት ህመም የለውም፣ ነገር ግን በንቃት መፈተሽ ወሳኝ ነው። በጡት ወይም በብብት ስር የሚሰማ አዲስ፣ ያልተለመደ እና ወፍራም እብጠት ወይም ጠጣር ነገር የጡት ቆዳ መወፈር፣ መቆጣት፣ ቀዳዳ መያዝ ወይም እንደ ብርቱካን ልጣጭ መምሰል። የጡት ቅርጽ ለውጥ፣ የአንዱ ጡት መጠን ወይም ቅርጽ በፍጥነት እና ባልተለመደ መንገድ መለወጥ። የጡት ጫፍ ወደ ውስጥ መግባት፣ በዙሪያው መቅላት ወይም ሽፍታ መውጣት። ከእርግዝና ወይም ጡት ከማጥባት ውጪ ከጡት ጫፍ የሚወጣ ደማማ ወይም ንጹህ ፈሳሽ። የቅድመ ምርመራ እና የራስን የመመርመር ዘዴዎች የጡት ካንሰርን ለመከላከል ወሳኝ የሆኑ ሁለት ዓይነት የቅድመ ምርመራ ዘዴዎች አሉ። የመጀመሪያውና ቀላሉ ዘዴ የራስ ወይም ግላዊ ምርመራ ነው። ይህ ዘዴ በየወሩ የወር አበባ ካለቀ በኋላ ባሉት ጥቂት ቀናት ውስጥ ቢሆን ይመክራል። መጀመሪያ በመስታወት ፊት ልብስን አውልቆ በመቆም የግራና የቀኙን በቀለም ለውጥ፣ በቅርጽና የቆዳ ለውጥ ማወዳደር። ቀጥሎ ሁለቱንም እጆች ወገብ ላይ በመጫን የቅርጽ ለውጥ ካለ መከታተል በመጨረሻም እጆቻችንን ወደ ላይ በማንሳት የቆዳ ለውጦችን ማየት። ቀጣይና ወሳኙ ምርመራ ደግሞ በመዳሰስ እብጠትን መፈለግ ሲሆን ይህንን ለማድረግ መጀመሪያ በጀርባችን ቀጥ ያለ ቦታ ላይ መተኛል። ከዚያም ሶስት ጣቶችን በመጠቀም በክብ መንገድ ወይም በመስቀል አቅጣጫ ካልሆነም በሶስት ማዕዘን ቅርጽ በመመላለስ በጣቶቹ ለስላሳ መካከለኛና ጠንካራ ጫና በመጠቀም ሶስት አይነት ጥልቀቶችን መፈተሽ አለብን። በመጨረሻም ቀስ አድርገው የጡት ጫፍን በመጭመቅ ያልተለመደ ፈሳሽ፣ ደም ያለበት ወይም ንሱ ፈሳሽ መኖር አለመኖሩን ያረጋግጡ። ክሊኒካዊ ወይም በሕክምና የታገዝ ምርመራ የሚካሄደው በማሞግራም ሲሆን ከ40 ወይም 45 ዓመት ጀምሮ በዓመት አንድ ጊዜ የሚደረግ የኤክስሬ ምርመራ ነው። ካንሰር ካለ እብጠቱ ገና በእጅ ሳይዳሰስ በቅድሚያ እንዲታወቅ ያስችላል። የዶክተር ምርመራ በየጊዜው በጤና ባለሙያ የሚደረግ በእጅ መዳሰስና መገምገምንም ያካትታል። የጡት ካንሰር ህክምና ውጤታማ እንዲሆን ቀድሞ ማወቅ ወርቃማው ቁልፍ ነው። ቪዲዮው ላይክ በማድረግ ኮመንት በማስቀመጥ እና ለወዳጅ ዘመዶ ሼር በማድረግ ይተባበሩ። አዳዲስ የጤና መረጃዎች እንዳያመልጠው ሰብስክራይብ ያድርጉ። ጤናማ ቀን ይሁንለው።